አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 19 በዚህች ዕለት የሐዋርያ ቅዱስ ጳውሎስ ደቀ መዝሙር አርስጥቦሎስ ሐዋርያ አረፈ። እርሱም ጌታችን ከመረጣቸውና ከመከራው በፊት እንዲሰብኩ ከላካቸው ከሰባ ሁለቱ አርድእት ውስጥ የተቆጠረ ነው። በሃምሳኛው ቀን በዓለም መንፈስ ቅዱስ በላዩ በወረደ ጊዜ ከሐዋርያት ጋራ ጸጋንና ኃይልን ተሞልቶ ሕይወት በሚገኝበት በወንጌል ትምህርት ሐዋርያትን ተከትሎ በመሄድ አገለገላቸው። ብዙዎችንም ወደ ድኅነት መንገድ መልሶ የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት አስገባቸው። የክርስትና ጥምቀትንም አጥምቆ የአምላክን ሕግና ትእዛዝ ከማስጠበቁ የተነሳ ነፍሳቸውን አዳነ። አባቶቻችን ሐዋርያትም ይህን ቅዱስ አብራጥ በያስ በሚባል አገር ላይ ኤጲስ ቆጶስነት ሾሙት። ወደ እርሷም ሄዶ በውስጧ ወንጌልን ሰበከ። ብዙዎችንም በቀናች ሃይማኖት እግዚአብሔርን ወደ ማወቅ መለሳቸው። በፊታቸውም ድንቆች ተአምራትን በማድረግ በሃይማኖት አጸናቸው። ነገር ግን ከአይሁድና ከዮናናውያን ብዙ መከራ ደረሰበት። ብዙ ጊዜም ወደ ፈራጆች አደባባይ ወስደው በድንጋይ ወገሩት። ጌታችንም ከመከራው ሁሉ ጠብቆ አዳ ነው መልካም ተጋድሎንም በፈጸመ ጊዜ በሰላም በፍቅር አረፈ እነሆ ለሮሜ ሰዎች በጻፈው መልእክቱ ሐዋርያ ጳውሎስ አስታውሶታል በጸሎቱ የምትገኝ በረከቱ ከእኛ ጋራ ለዘላለም ትኑር አሜን ሰላም ለአርስጥቦሎስ ዘተፈኖ ለምህሮ ምስለ ሐዋርያት በጽዮን ውሂዘ መንፈስ ሰጅሮ ጽሑፎ በእዱ አመ አማ ማይበሮ እንዘያስተበጽ ወይ ወድስ ግብሮ በውስተ መልእክቱ ዘሮሜ ጳውሎስ ዘከሮ። መጋቢት 19 የሚከበሩ አመታዊ የቅዱሳን በዓላት አንደኛ ቅዱስ አስከናፍር ሚስቱ ማርታ፣ ልጆቹ አርቃዲዮስና ዮሐንስ። ሁለተኛ ቅዱስ አርስጥቦሎስ ሐዋርያ ከ72ቱ አርድእት የቅዱስ ጳውሎስ ደቀ መዝሙር ሶስተኛ ሰባቱ ቅዱሳን ሰማዕታት ከተለያየ ቦታ ተሰብስበው በክርስቶስ ስም የሞቱ ወረሃዊ በዓል ደግሞ የሊቀ መላኩ የቅዱስ ገብርኤል ወረሃዊ በዓል ነው በእውነት የመላኩ የቅዱስ ገብርኤል በረከቱ ምልጃው ጥበቃው የሁሉም ሰማዕታት ምልጃቸው ጥበቃቸው በረከታቸው ረዴታቸው አይለየን ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን